አዲስ አበባ በሁሉም መስክ ለነዋሪዎቿ ውብ፣ ጽዱና ምቹ የመሆን ጉዟን ቀጥላለች። ከተማዋ እንደ አጠቃላይ ለሚኖራት ማራኪ ገጽታ ታዲያ በየአካባቢው የሚከናወኑ የተለያዩ ልማቶች የየራሳቸውን ድርሻ ያበረክታሉ። ይህ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ አንድ ለቡ በተለምዶ ቫርኔሎ ጀርባ ተብሎ የሚጠራው መንደር ነው። እንዲህ እንዳሁኑ ለአይን ማራኪና ውብ ከመሆኑ አስቀድሞ ግን በጽዳት ጉድለትና በሌሎችም ተያያዥ ችግሮች የሚታወቅ እንደነበረ የአካባቢው ነዋሪዎች ነግረውናል። በፊት የነበሩ በጣም አስቸጋሪ ሁኔታዎች ነበሩት። አብሶ አመት በዓል ሲደርስ በዚህ ሰፈር ማለፍ ያስጠላሻል። በግ የሚያርዱ ምን የሚያደርጉ ሰዎች እዚህ ጥላሉ። የሞተ ውሻ የሞተ ድመት ምናምን የሚጣልበት አካባቢ ነበረ። እሱን በማየት ለበሽታ በየጊዜው ልጆች ጉንፋን፣ እኛም ጉንፋን ይዘን ነበር። ዘንድ ማጽዳት አለብን፣ ይህን ሰፈር መልማት አለበት የሚል ሀሳብ ተነሳ። ከዚህ በፊት ከአንድ ከአራት አመት በፊት የነበረው እዚህ አካባቢ በአብዛኛው ቆሻሻ የሚጣልበት መንገደኛም ሁሉ እንደ ልብ መንገድም ያልወጣለት ሳር ላይ ደህና ነገር ይታይበት አልነበረም። ና ኦልሞስት ጓሮ ሳይሆን በቃ በጣም ለእይታ ጥሩ ያልሆነ ነገር ነበረ። ና ብዙ ጊዜ መውጫን መግቢያው በውጭ ስለሆነ ከቤት ውስጥ ከወንጀለኞች ምናምን የሚያልፉበት እንደዚ አይነት ችግር ነበር በየጊዜው። ና ብዙ ማጅራት የሚመታበት አካባቢ ነበረ። እዚህ ጋር እንደምታዩት ከዛ ጀምሮ ዙሪያውን ከዚህ ጀርባ እንደመንገድም ነው ባርኔሮ በዚህ በኩል ነበር መንገድ ከፍቶ፣ ከዛ እነሱ ሲዘጉ በቃ መንገድነቱ ቀርቶ መጸዳጃ፣ ቆሻሻ መጣያ የሞቱ እንስሳቶች እዚህ ነው የሚጣሉት የነበረው፣ ቆሻሻ ነበረ። ቆሻሻ አያሳልፍም ይህ፣ ቆሻሻ አምጥተው ጥላሉ ነበር። ነዋሪዎቹ እዚህ ሁኔታ ውስጥ መቆየትን በመጸየፍ ሐሳብን እውቀትን፣ ጉልበትንና ገንዘብን በመደመር ዛሬ ላይ መንደሩ ለእነሱ ብቻ ሳይሆን አካባቢውን ረግጦ ለሚያልፍ ሁሉ መንፈስን የሚያድስ ማራኪ ገጽታ እንዲላበስ ማድረግ ችለዋል። ይህ ሐሳብ እንግዲህ የመጣው ያው ካለው ከችግሯ አኳያ ተነስተን ይህን ነገር ያሳሰበንና ምን ማድረግ አለብን የሚለው አካባቢውን በጣም ፈቃደኞች በመልካም ጉርብትና ስለነብ ስላለ በ አንድ ላይ ሆነን እናልማው በሚለው ሀሳብ መጣ። ከዛ በኋላ ያው አስተካከልን። የሰፈሩ ሰዎች የተወሰነ ተሰባስበን ይሄ መቀየር አለበት ማልማት አለብን፣ መንግስት ትልልቅ ነገሮችን ሲሰራ እኛ ደግሞ በአቅማችን መስራት አለብን ብለን የተለያዩ አትክልቶችን ዋጋቸው እጅግ የተለያየ የሆነ አትክልት እንደምታዩ የሚበሉ ለተለያዩ ነገሮች የሚሉ አትክልቶችን ተክለን አሁን አስውበናል ብለን ተስፋ እናደርጋለን። የሚያምር ነገር ለሁሉም፣ ሁሉም ይፈልገዋል መጥቶ ልጆች ህጻናቶች ይዝናኑበታል። አራ እንግዲህ መቀመጫዎችን ሰርተናል። በየቦታው አረጋውያን ተከምስሉ በዚህ ሲያልፉ ደስ ስለምላቸውም አርፎ ነው የሚሄዱት። ልጆች ደግሞ በዚህ ላይ ይጫወታሉ። የአካባቢው ሰው ከጤናም አኳያ እዚህ ጋር መጥቶ ነው መዝናናት የሚፈልገው። እንደ ግሪን ኤሪያም እንደ መናፈሻም ነው። እኔ ነኝ እኔ ኮትክቼ እኔ ነኝ ኮትኮትኩት ኮትክቼ፣ ውሃ አጠጣሁት እኔ ነኝ መጥቶ እዚህ ቁጭ ብሎ እንትን ፎቶ ተነስቶ ምን ብሎ ይሄዳሉ? ደስ ይላሉ ይላሉ። መንደሩን ካስዋቡት አበቦች በተጨማሪ ሀገር በቀል ዛፎችና ለምግብነት የሚውሉ አትክልትና ፍራፍሬም በብዛት የተተከለ በመሆኑ ነዋሪዎቹ ከትሩፋቱ ተቋዳሽ መሆናቸውንም ይናገራሉ። ቋሚ ፍራፍሬ አትክልቶች ናቸው። አሁን ፊት ለፊት እንደምታዩት እነዚህ ዛፍ ነገሮችን የምታዩት ፊት ለፊት ነው የሚታዩ ውስጡ ጠቅላላ ከአነስተኛ ፍራፍሬ ጀምሮ እስከ ትላልቅ አቮካዶ፣ ማንጎ፣ አፕል፣ ሙዝ እና ሁሉም አይነት የሚበሉ አትክልቶች አሉ። ጎመን ደርሷል። በደረሰ ሰዓት ለሁሉም ሰው በየመጠኑ በየቤቱ እንደ ተሳትፏችን ልክ እንልካለን። ሌላው ሙዝ አፍርቷል፣ ወደ ውስጥ ገብተን ማየት እንችላለን። አፕል አፍርቶ በልተናል። የፓፓያ አለ። ወደ ውስጥ አስገባና ሳይሻለሁ ያፈሩትን ቡና አፍርቷል፣ ሶስት አራት ጊዜ ለቅመናል። የተለያዩ ነገሮችን እዚህ የሚበሉ አትክልቶች አሉ፣ የማይበሉ አሉ። ለአትክልት ለአበባነት ለጌጥነት የሚውሉ አሉ። አገር በቀል ዛፎች አሉ። እነ ዝግባ ከኋላ የታያለሽ፣ ወይራ አለ፣ እነቀረሮ አለው። ይሄ ዋንዛ ነው እነሱን ጭምር ነው የተሆኑ የመንደሩን ገጽታ በዚህ መልኩ በቀየረው ተግባር መንደሩ ሞዴል ተብሎ ተሰይሟል። ይህ በጎና መልካም ተግባር ታዲያ ወደ ሌሎች አካባቢዎችም ሊሰፋና ተሞክሮም ሊወሰድበት የሚችል መሆኑን መገንዘብ ይቻላል።